ሰላም እንዴት ናችሁ? በያላችሁበት በሁሉ ነገር ሰላም ነው? አሸይና አሸይና እንዴት ሆናችሁ? ናፍቃችኋለሁ። ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ለዚህም ፖለቲካ ሲወራ የሚያማቸው ሰዎች አይመቸኝም ብሎ ወይ ጥሎ ይወጣል ወይ ፖለቲካ እንዲቀይሩ የሚያስገድድ ሰዎች እውነት ለመናገር ፖለቲካ ባልሰለጠነ ባልተማረ በድንቁርና ውስጥ በሚኖር ሕዝብ መካከል ሆነ ነው እንጂ ፖለቲካ ቀለል ያለ ውድድር ነው። ውድድር የሀሳብ ውድድር፣ የሀሳብ ሽኩቻ፣ የሀሳብ ጨዋታ ነው ፖለቲካ። ቦክስ እንኳን እኮ ጨዋታ ነው አይደል? ቦክስ አሁን ድብድብ አይባልም። ቦክስ የሚባለ ጨዋታ ነው። ለምንድነው ጨዋታ የሆነ? ህግ ስላለው ነው። ህግ አለ፣ ሐኪሞች አሉ፣ ዳኞች አሉ፣ መግጠሚያ ቦታ አለ፣ የሚገጠሙበት ህግና ስርዓት አለው። ያንን አክብሮ እስከተጫወትክ ድረስ ቦክስ እንኳን ጨዋታ ነው፣ እንኳን ፖለቲካ ቀርቶ ማለት ነው ነገር ግን ወደ ሪንጎ እንደ ማይክ ታይሰን ጆሮ ለመንከስ የሚፈልጉ ሰዎች እንዲገቡ መፍቀድ የለብህም። ጆሮም ነክሰው ካገኘ ደግሞ ከጨዋታው ማባረር፣ መሸነፍ አለባቸው እንደገና መቆጣትም አለባቸው። አሁን ችግሩ ምንድነው? የኢትዮጵያን ፖለቲካ አስልችና አስቀያሚ ያደረገው ምንድነው? ጆሮ ለመንከስ የሚገቡ ተጫዋቾች አሉ ነው። ጆሮ ለመንከስ ለምሳሌ ይሄ ለውጥ እንደመጣ ዳዲብሳ ሲመጡ ምንድን ነው ያለት ትጥቅ ይዘን እንጎባለን። ማነ ትጥቅ አስፈቺ አለ። ይሄ ማለት ምን ማለት ነው? በእጅም በእግር የምጫወት አለ ማለት ነው። እንግዲህ አሁን ቦክስ ስትገጥሙ በእጅ በእግር አይቻልም። እንዲህ በካራቴም እንዲ በቦክስም ቦክስ አይደለም ቦክስ ህግ አለ። እጅም ብቻ ነው የምትጠቀመ። አበቃ ቴስታ መማታት አይቻልም። በእግር መማታት አይቻልም። በክርን መማታት አይቻልም። በቃ እች ብቻ ነው የምትጠቀመው። እነዳይ ደሳ ምን አለ? አይ እኛ ማነው ትጥቅ አስፈቺ ማነው ፈቺ? በትጥቅም በእስክርቢቶም ከተማም ጫካም ነው አሉ። አያው ጨዋታው ተበላሸ ማለት ነው። ይሄን ያደረገ ነዳድ ይብሳ። ከዛ በጫካ ያደራጁት ኃይል ይሄ እስካሁን እየተዋጋ ነው። እስካሁን ደም እያፈሰሰ ነው። እነሱ ግን ማንም አልጠየቃቸው። አየ ጨዋታው ተበላሸ ማለት ነው። ህወሓት ምሳሌ ወደ ሪንጉ ወደ ጨዋታ ወደ በለበት ሪንግ ገባች ጎባችና ታንክና መድፍ ይዛ መጣች። አየ ጆሮ መንከስ ተጀመረ ማለት ነው። በቤንሻንጉል የምታያቸው ታጣቂዎች ምንድን ያደረጉት ተዋጎ፣ መጨረሻ ላይ የክልሉ መንግስት ጋር ተደራድረው ስልጣን ወሰዱ። ህዋሃት ተዋጋ፣ መጨረሻ ተደራድሮ የክልል ስልጣን ይዞ ቁጭ አለ። እንደገና ከሸኔም ውስጥ የተዋጉ ሰዎች ተዋጉ። ስለዚህ መጨረሻ ላይ የታሰረ የለም ከነሱ ሞት ፍርድ የተፈረደበት የለም ከነሱ የእድሜ ልክ የታሰረ የለም። ከህዋትም የታሰረ የለም። ከሸኔም የታሰረው የለም። ከቤንሻንጉል አማጽያንም የታሰረው የለም። ስለዚህ አሁን በአማራ ክልል ግጭት አለ። ይሄ ነገር መጀመሪያ ፌር ፕሌይ መሆን ነበረበት። ወደ ግጭት ወደ ጦርነት መገባት የሉበትም። ስለዚህ ምንድነው ከሌሎቹ በተወሰደው ልምድና ኤክስፔሪያንስ አማራ ክልል ያሉ ታጣቂዎች እንግዲህ፣ ድርድሩ ማን ይወስዱብናል እስከምንችል ድረስ እንዋጋ እስከምንችል አቅባች እስከፈቀደ ድረስ ካልሆነ ካልሆነ እንደ ህወሃት ካልሆነ ካልሆነ እንደ ሸኔ ካልሆነ ካልሆነ እንደ ቤንሻንጉል አማጽያን እንደራደራለን የሚል ሀሳብ አይኖራቸው ውስጥ ጎበል ማለት አይተዋል። አይተዋል አንድ ጊዜ ጨዋታው ፌር ፕሌዩ አንድ የሜዳው ላይ ከተበላሸ በኋላ ነገሮች በጣም አስቸጋሪ ነው የሚሆኑት። ከስር መሰረቱ እያንዳንዱ ነገር አክቲቪስት ህግ አክብሮ ነው መኖር ያለበት፣ ፖለቲከኛ ህግ አክብሮ ነው መኖር ያለበት። ለምሳሌ ሞጣ ቀራኒያ አሜሪካ ሆኖ ኦሮሞን ህዝሙን ልጫርገ ሲሰድብ ዝም አልከው። ስለዚህ ዩኒማኛንም አሜሪካ ዝም አልከው። ንጉር ግን ሞጣ ቀራኒያና ዩኒማኛ አሜሪካ ሆኖ ስለ ተሳደቡ ዳልቻ መሀል አዲስ አበባ ላይ ቁጭ ብለው የኦሮሞን ህዝብ የአማራን ህዝብ ማንቋሸሽ አለበት ማለት አይደለም። ለምሳሌ ማንቸስተር እና አርሰናል ሲጓጠመው የማንቸስተር ተጫዋች ዳኛው ሳያይ ነው ሳያይ ድንገት ሳያየው ጠልፎ አልፎ ከሄደ ዳኛው የሚያደርገው ምንድን? አይ ቅድም የማንቸስተሩ ትንሽ ስለጠለፎ አንድ ደግሞ የአርሰናሉ ትንሽ ይጠልፎ ቅድም የማንቸስተሩ ሁለቴ ስለጠለፎ አንድ ደግሞ የአርሰናሉ ትንሽ ይጠልፎ ካለ በቃ ጨዋታ ከቁጥጥር ውጪ ነው ማለት እና ዳኛ ያስፈልጋል። ህግ ያስፈልጋል። አክቲቪስትም ፖለቲከኛውም ጆርናሊስትም ህግን አክብሮ መሄድ አለበት አራት ነጥብ። ከዛ ፖለቲካ ቀለል ያለ ጨዋታ ይሆናል። ከዛ ፖለቲካ ውድድር ብቻ ይሆናል። ከዛ ፖለቲካ ሀሳብ ሽኩቻ ብቻ ይሆናል። እንደዚህ ላይቭ ላይ እንደምታዩት እነዳልቻ ማተማት እየተሰዳደቡ እናት እንዲቱን የእናት እንትኑ አባት እንትኑ ነው። በጣም ፀያፍ ነው። በጣም ጸያፍ ነው። ስለዚህ ፖለቲካ ፌር ፕሌይ ነው መሆን ያለበት። ፌር ፕሌይ። ለምንድን ነው ዳውድ ኢብሳ የማይታሰረው? ለምንድን ነው ከነ ደብረጽዮን አንድ ሰው የማይታሰረው? ለምንድን ነው ከቤንሻን ጋር አማጺያን አንድ ሰው ያልታሰረው? ይሄን ሳታደርግ ስትቀር፣ ቀጣም ሌላም እንደዛ እየተከተሉ ይመጣል ማለት ነው። በሲዳማም እንደዛ ይመጣል፣ በሀዲያም እንደዛ ይመጣል። በቃ ሎምን እኮሌን አላየውም። እንደዛ ከሆነ አጨዋወቱ ይላል። ህወሓት የተጫወተበት አጨዋወት ለሌሎች መጥፎ አርአያ ይሆናል የሆነ ስለዚህ ይሄ ነገር ጥንቃቄ ማድረግ አስፈላጊ ነው። ህጉ መከበር አለበት። ህግ ማስተካከል ማረብ አንድ ጥፋት ቆጠፋ ደግሞ ማቻቻል ያስፈልጋል። አቻችለው የጠፋውን ጥፋት አቻችለው ነገሮችን እንደ አዲስ በአዲሱ መንፈስ በአዲስ አካሄድ ለመለወጥ መኬ መሄድ አለበት እና ፖለቲካ ውስብስብ አይደለም። ያው አለመማር፣ ያው ጥላቻ፣ ያው ሽኩቻ እንደምታዩት ብዙ ነገር ተደራርቦ ነው እኛ አገር እንደዚህ የሆነው እና መንግስት ምን ጊዜም ዳኝነቱ ጠበቅ ያለ መሆን አለበት። ጠበቅ ያለ ጠበቅ ያለ ካልሆነው ደግሞ ሁሉም በራሱ መንገድ ራሱን ይዳኛል ማለት ነው። ያ ደግሞ አገር ያፈረሳል። ያ ደግሞ አገር ያበላሻል። ያ ደግሞ ታሪክን፣ ቅርሱን፣ ንብረትን፣ ኢኮኖሚን ያወድማል። ህወሓት ባለመቀጣቷ ምክንያት ይኸው ዛሬ ለሌላ ዙር ንክሻ ተዘጋጅቷለች። ምክንያቱም ህዋት ለምሳሌ በመዋጋት ምንድን ነው የተጎዳው? እስኪ አሁን አንድ ሰው ሎ የሚነግረኝ ህዋሀት ስለተዋጋ የህዋት አመራሮች ምን ቆረባቸው? እስ ነገር ማን መቀጣጫ ሆነ? ኮነስ ስ ማንም አቦይ ስብሀት አሜሪካን ያለው ዶረፅያውንም አራት ኪሎ ይመላለሳል እንደፈለገ እንጌታቸውን አለማቸውን እያየ ነው። በዚህ በሸኔ ታጣቂዎችም እንደዛ በንሻ ግልጻማ ስለዚህ አሁን በአማራ ክልል ባለው ግጭትም ኖገ ምን ይመጣል የምችለን ያህል ተዋግቼ አቅሜ ከቻለ ላሸንፍ ካልቻለ ደግሞ ልደራደር የሚል ሀሳብ ይመጣል። እንደዛ ነው አካሄዶች እና መጀመሪያ እያንዳንዳን ነገር በትኩረት ማየት ያስፈልጋል። ሪስፔክት የሚባል አለ። እግር ኳስ ላይ ስታይ ሪስፔክት የሚባል እዚህ ላይ ሁሉ ይዞት ይሄዳል። መከባበር፣ ካልተከባበርክ ነገር ተበላሸ። ሙስሊምና ኦርቶዶክስ ዝም ብለህ ሲሰዳደ የሚውል ከሆነ ከፈቀድ ክልል ኦርቶዶክስና ፕሮቴስታንት እግብ አለበት አገር አንዱ አንዱን ሲዘልፍ ከኋላ አማራን ነው። አንድ አንድ ዝም ብለ ሲዘልፍ ከዋለ መንግስትና ህዝብ እንዴት ብሎ ይከባበራል? መጀመሪያ በቃ መናናቅ እኮ ጌጣችን ሆነ፣ ማንነታችን ሆነ። መናናቅ ማንነቱ በሆነው ማህበረሰብ ውስጥ ለምሳሌ አንድ ልጅ ውጭ ወጥቶ ማንንም ሲሳደብ ከዋለ እናትን ማይሰደብበት ምክንያት ምንድን ነው? አባቱ ማይሰደብበት ምክንያት ምንድን ነው? እና ክብር ከቤተሰብ ይጀምራል ወደ ማህበረሰብ ይሄዳል፣ ከዛው ወደ ሀገር ደረጃ ይሄዳል። ቀበሌ፣ ወረዳ፣ ዞን ምናምን ቋ መስጠር አጠቃላይ ይመጣል። ስለዚህ ሪስፔክት እንዲኖር ማድረግ ያስፈልጋል። መከባበር በአገሩ ላይ እንዲሰለጥን ማድረግ ያስፈልጋል። ያለበለዛ አንድ ጊዜ ከሃዲዱ ከወጣ በኋላ ከሃዲዱ የወጣ ባቡር ሊፈጥረው የሚችለውን ቀውስ ታቁታላቸው አገሩ ነው የሚያወድመው። ስለዚህ ፖለቲካ ከሃዲዱ እንዲወጡ የሚያደርጉ ሰዎችን ካልተቆጣጠረ፣ ካልሞከረ፣ ካልጎሰጸ ወስተቀረ በጣም ብዙ ውድመት ያመጣል። በጊዜ ማረም ካልተቻለ አንዱ አንዱን ተከትሎ ይሄዳል። እኔ ከማናንሳለሁ ይለሃል። እኔ ከማናንሳለሁ፣ ወያኔ የፈለገውን ተኩሶ የፈለገውን አውድመ በሰላም ከነረ እኔስ፣ ይለሃል። ስለዚህ ይሄ ነገሮች ምን ጊዜም ቢሆን ሕግና ሕግን አክብሮ እንዲኖር ከስር መሰረቱ መሰራት አለበት። ከስር መሰረቱ ሳይሰራ ቀርቶ የሆኑ ችግሮች ከተፈጠረ ደግሞ ለማረም መሞከር አስፈላጊ ነገር ቱርክት የሚባል ጭዋ ያለ ኢትዮጵያ ውስጥ ሰው አብና አረጋኝ ነው እምልህ። ትርክት ትርክት ይላል ብዙ ፖለቲከኛ፣ አብዛኛው ኢትዮጵያ ትርክት ምን እንደሆነ አያውቅም። ትርክት አቅጣጫ እንደሆነ ብዙ ሰው ግራ ነው የሚያጋባ። ባስቀመጥነው አቅጣጫ ልማታ ቶ ጉዳዕራት ምናምን ምንድን ነው ይላል። ሀሳቡ በተደጋጋሚ ይወራል፣ ግን ሰው እዚያ ስላልተሳተፈበት ምንድን ነው? አሁን እኔ አብና አረጋኝ ትርክት ምንድን ነው አላውቅም። ትርክት ማለት ታሪክ ማለት ነው ተረት ማለት ነው ንግግር። ትርክት ምንድን ነው? እና ይሄ ነው ቆረች ህብረተሰብ ይሄን ነው የቱርክት ነገር ወደ ማጫወታቻለ አንድ ጊዜ አንድ ሰሞን አጫወታቸዋለሁ። እና አንድ አይነትነት ልምጥነት ተመሳሳይነት ትክክል አይደለም። ፖለቲካ ውስጥ ሰዎች የፈለጉትን ሀሳብ ያንጸባርቆ በጨዋነት ያንፀባርቆ ህግን ጠብቀ ይንቀሳቀሱ፣ ያንን ህግን ጠብቆ ፌር ፕሌይ እንዲኖር መንግስት ማገዝ አለበት፣ ግዴታው ማለት ለምን? ሁለት ቦክሰኞች ገጥመው ያንዱን ጃዝ ዛርጊ አንዱን ባስመታ ጨዋታ አይባልም። ስለዚህ የማንንም እጅ አልይዝም፣ ማንም በትክሻ አልገፋም። ሁለቱ ሲገጥሙ እንደዚህ አድርጋለሁ። አላፊ የሚናገር ካለ ደግሞ እቀጠዋለሁ። ነጥብ ይቀነሳል። በነገራችን ተቀለጫ ነጥብ አሁን እንትን ላይ ቦክስ ላይ የሆነ ቆይ አለቀም ገላ አለው ምናምን ካልከው ነጥብ ይቀነሳል። አይቻልም። አንዳንድ ቃሎች ደግሞ ጭራሽም ያባራሉ። ባሪያ፣ ጥቁር ምናምን ካልከው ጭራሽም ከጨዋታ ሜዳ ትባረራለ ማለት ነው። እና ይህ ነገሮች ሁሉ መስተካከል መታረም ከቻለ ፖለቲካ ቀለል ያለ ውድድርና ጨዋታን የኔ ሐሳብ ነው። ሲሞቻችን ላይክ፣ ሼር አድርጉ። ፒስ